ከእያንዳንዱ ከውጭ ሀገር ከተላከ ገንዘብ ጀርባ ትጋት፣ ጽናት፣ ዓላማና ፍቅር እንዳለ እንረዳለን። ወደ ሀገር ቤትም ደርሶ ትልም እንደሚያሳካ፣ ጉድለት እንደሚሞላ፣ ወዳጅነት እንደሚያጠናክር ጠንቅቀን እናውቃለን። ፍቅራቸውን ለመግለጽ ወዳጅ ዘመዶቹ ከውጭ ሀገር ወደ ሀገር ቤት የላኩት ገንዘብ ከገንዘብ በላይ ትርጉም ያለው ነውና በላቅ የደንበኞች አገልግሎትና በክብር ማስረከብ ለእኛም ክብራቸው በዌስተርን ዩኒየን፣ በደሃብሺል፣ በመኒግራም ማስተርካርድን ጨምሮ ከአስር በላይ በሚሆኑ ከባንካችን ጋር በሚሰሩ ዓለም አቀፍ የኋላ አስተላላፊ ድርጅቶች በኩል ከወዳጅ ዘመድ የተላከሎትን ገንዘብ በተላከሎት ፍጥነት በቀረቡ የባንካችን ቅርንጫፍ እንዲቀበሉ ስንጋብዞ በታላቅ ደስታ ነው። ለፈጣንና አስተማማኝ የኋላ አገልግሎት ኦሮሚያ ባንክን ይጠቀሙ። ኦሮሚያ ባንክ የህዝብ ባንክ። እንዴት አምሽታችኋል ተመልካቾች? የኢቲቪ ሃምሳ ሰባት የቢዝነስ ዜና ተጀምሯል። መቅደስ እንዳለ መረጃዎችን ነግራችኋለሁ። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። አብራችሁን ነው። በግብርናው ዘርፍ ከሚስተዋሉ ችግሮች መካከል የምርት ብክነት ይጠቀሳል። ዘመናዊ የግብርና መሳሪያዎችን መጠቀም ደግሞ ለችግሩ በዋና መፍትሔነት ይነሳል። በማህበር ተደራጅተው በርካታ የግብርና አጋዥ ማሽኖችን የሚያመርቱ ወጣቶችን ተሞክሮ ከማህበሩ ስራ አስኪያጅ አብረን እንከታተል። ኤልያስ በቀለ እባላለሁ። የድርጅታችን ስም ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግና የብረታ ብረት ስራ ሽርክና ማህበር ነው። የስራ ድርሻዬ ዋና ስራ አስኪያጅ ነኝ። በግል ድርጅት ውስጥ ተቀጥሬ በዲዛይንና የምርት ክፍል ኃላፊ ሆኜ ነበር የምሰራው። ድርጅቱ የተለያዩ የግብርና መሳሪያዎችን ከተለያዩ ሀገሮች ያስመጣ ነበር፣ ዘመናዊ ማሽኖችን። ከዛ ባገኘት ልምድ የግብርና ማሽነሪዎችን በራሴ ካምፓኒ ላይ ለሀገራችን ተስማሚ በሚሆኑ መልኩ የግብርና ማሽነሪዎችን ማለትም የተለያዩ የእህል መውቂያ ማሽኖች፣ መፈልፈያ ማሽኖች፣ የመኖ ማቀነባበሪያ ማሽኖች እንደገና በተጨማሪ ደግሞ አሁን ላይ እያመረትን ያለ ነው፣ በትራክተር ተቀጽላ የሚሰሩ ተጎታች ጋሪዎች፣ ገልባጅ ጋሪዎችን እነሱን እያመረትን እንገኛለን። ስንጀምር የነበረው አነስተኛ ካፒታል ነበር። ዛሬ ላይ ወደ 19 ሚሊዮን አካባቢ የሚገመት ካፒታል አለን። አሁን ላይ በቋሚነት 12 የሚሆኑ ቋሚ ሰራተኞች አሉን። ጊዜያዊ ደግሞ እንደ ወቅቱ ሁኔታ እስከ 8 ድረስ እናስገባለን። አሁን ከጀመርንበት ከ2013 አሁን እስካለንበት እስከ 2016 መጨረሻ ወደ 370 የሚሆኑ ማሽኖችን አምርተን ለገበሬዎች አዳርሰናል። የምናመርታቸውን ማሽኖች አብዛኛው ጥሬ እቃ የምናገኘው ከሎካል ማርኬት ነው። የውቅያ ሰዓት ሲደርስ የሚፈለገው ማሽን ብዙ ነው። የገበሬው ፍላጎት ከፍተኛ ነው። ነገር ግን እኛ የማምረት አቅማችን በቦታ ችግር ምክንያት ውስን ስለሆነ መንግስት፣ እንደው ቢችል እነዚህ ያሉትን ማሽኖች አይቶ ተደራሽ እንዲሆን የቦታ ማስፋፊያ ወይም ደግሞ የቦታ እንትን ቢያግዘን ብለን እናስባለን። አቅም ካለው ቀጥታ እንዲገዛ እናደርጋለን። አቅም ከሌለው ደግሞ የተለያዩ የፋይናንስ ተቋሞች አሉ። ለምሳሌ አዲስ ብድር የሚባል ተቋም አለ፣ ኦሮሚያ ካፒታል የሚባል አለ፣ አሁን ደግሞ በቅርቡ የተጀመረው ስንቄ ባንክ አለ። ከነሱ ጋር በማያያዝ በነሱ በኩል በብድር ከኛ መውሰድ ይችላል። ይህንን ማሽን እኛ ስንሸጥላቸው እንዴት ይጠቀማሉ፣ ማሽኑን እንዴት ኦፕሬት ያደርጉታል የሚለውን መጀመሪያ ስናስረክብ ትሬኒንግ እንሰጣቸዋለን። የናፍታ ወይም ደግሞ የቤንዚን ጀኔሬተሮችን እላያቸው ላይ እንገጥማለን። አብዛኛው ሰው የሚመረቱት ምርቶች ከውጭ የሚመጡት የተሻለው እንደሆነ የሚያስበው እኛ ደግሞ አሁን እያልን ያለነው እኛ የምናመርታቸው ምርቶች አንደኛ፣ የአንድ ዓመት ዋስትና እንሰጣቸዋለን፣ ሁለተኛ፣ ችግር ሲገጥማቸው ማንኛውንም ስፔር እኛ ጋር ማግኘት ስለሚችሉ፣ የሀገር ምርትን መጠቀም ቢለመድ እሱ የተሻለ ነው ብዬ አስባለሁ። አሁን አሁን የተለያዩ መስሪያ ማሽኖችን የሚያመርቱ ተቋማትን በየአካባቢው የተመለከትን እንገኛለን። ከውጭ የሚገቡ ማሽኖችን በሀገር ውስጥ ምርት መተካት ደግሞ ጠቀሜታው የጎላ ነው። ሪፖርተራችን ኤዶሚያስ ንጉሴ በራሱ አቅም የተለያዩ ማሽኖችን በማምረት ለገበያ ከሚያቀርብ ወጣት ጋር ቆይታ አድርጓል። ዝርዝሩን ከወጣቱ አንደበት አብረን እንከታተል። ስሜት የሮክ ስጢፋኖስ ይባላል። የኢቶፕ ማሽነሪ መስራችና ዋና ስራ አስኪያጅ ነኝ። በኛ ድርጅት ውስጥ ብዙ አይነት ማሽነሪዎች እንሰራለን። በዋነኝነት አተኩረን የምንሰራባቸው ግን ማኒፋክቸሪንግ ላይ የሚያገለግሉ ማሽኖችን በደንብ ትኩረት ሰጠን እንሰራለን። ከነዚህ ውስጥ ረጅም አመት በደንብ ብዙ ጊዜ የሰራንባቸው ማሽኖች የሳሙና ማምረቻ ማሽኖች፣ ሳሙና፣ ኦሞ፣ ላርጎ፣ ፈሳሽ ሳሙና፣ ሁሉንም አይነት ሳሙና ማምረቻ ማሽኖችን እንሰራለን። ከነሱ በተጨማሪ ደግሞ ፕላስቲክ ሪሳይክሊንግ ስራ ላይ የሚያገለግሉ የተለያዩ ማሽነሪዎች እንሰራለን። ከእነሱ ውጭ ልክ እንደዚሁ ብዙ አይነት ማሽኖች አሉ። የጨው ፕሮሰስ ማድረጊያ ማሽኖች፣ የቡና መኪያ መፍጫ ማሽኖች እንዲሁም ደግሞ በቅርብ ጊዜ ደግሞ የጀመር ናቸው ደግሞ የተንቀሳቃሽ የሆኑ ቀለል ያሉ የወርቅ ማጠቢያ ማሽኖችም እናመርታለን። እነዚህ ማሽነሪዎች በዋነኝነት የሚያገለግሉት ለምንድን ነው እነዚህ ፕላስቲክ ማቴሪያሎችን ሀይላንድ ሊሆን ይችላል ጀሪካን ሊሆን ይችላል ፒቪሲ ፓይፖች ሊሆኑ ይችላሉ እንዲሁም ፌስታል ማዳበሪያ እነዚህ እንዳለ መልሰን ጥቅም ላይ ለመዋል ስንፈልግ መጀመሪያ ላይ ክራሽ ይደረጋል ይፈጫል እነዚህ ማሽነሪዎች በሀገር ውስጥ ማምረታችን ምንድን ነው የሚያሰጠው ጥቅም በጣም እንቀንሳለን ማለት ነው ውጭ ከሚመጣበት እዚሁ ሀገር ውስጥ ሲሆን ግን የሚሰራው የተሰራበት ማቴሪያል እዚሁ ነው። መቀየር የሚኖርብን ነገር እንዳለ እዚሁ ማስተካከል እንችላለን ማለት ነው። ሶ ሜንቴናንስ ላይ በቀላሉ ሶሉሽን እንዲኖራቸው ያደርጋል። እኛ ድርጅት ውስጥ አሁን በቋሚነት ስምንት ዘጠኝ ሰራተኞች አሉ። እንዲሁም ደግሞ በኮንትራት የተመላለሱ የሚሰሩ ብዙ ሰራተኞች አሉ። ሶ በእኛ በድርጅታችን በኩል ይህን ያህል የስራ ስራ እድል ፈጠራ አድርገናል። አሁን የምንሰራቸው ስራዎች ግን ያላቸው ትልቅ ጥቅም ምንድን ነው? አንድ ማሽነሪ ከኛ ተሰርቶ ልክ ሲወጣ ሌላ ቦታ ላይ ልክ እንደዚሁ ስድስት ሰው ሰባ ሰው ስምንት ሰው የስራ እድል ነው የሚፈጥረው ማለት ነው። ኢትዮጵያ ወደፊት እቅዱ በኢስት አፍሪካ እንዲሁም በአፍሪካ ደረጃ የማሽነሪ ሰፕላየር መሆን ነው። የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ የክልሉን 60 በመቶ ወጪ በገቢ ለመሸፈን ግብ ጥሎ እየሰራ እንደሚገኝ አስታወቀ። ቢሮው ባለፉት 10 ወራት ከመደበኛና ማዘጋጃ ቤታዊ ገቢ ከ7.9 ቢሊዮን ብር በላይ ገቢ መሰብሰቡ ተገልጿል። ሰለሞን ባረና። የክልሉ ገቢዎች ቢሮ የህዝብን የልማት ተጠቃሚነት ይበልጥ ለማጎልበት የባለድርሻ አካላትን ያሳተፈ ጥረት በማድረግ ላይ ይገኛል። የቢሮ ኃላፊ ወይዘሮ ህይወት አሰግድ እንደገለጹት ባለፉት አስር ወራት ከተለያዩ የገቢ ማዕቀፎች ለመሰብሰብ የታቀደን ተግባር 93 በመቶ ለማሳካት ተችሏል ብለዋል። ዘመናዊ የታክስ አሰባሰብ እና አስተዳደርን በመዘርጋት የገቢ አሰባሰብ ስርዓትን ውጤታማ ለማድረግ ከተሰሩ ስራዎች መካከል የቴክኖሎጂ ተደራሽነትን ከ50 በመቶ ከነበረበት ወደ 96 በመቶ በማድረግ በአጠቃላይ በአስር ወር ውስጥ ከመደበኛ እና ማዘጋጃ ቤታዊ ገቢ 8 ቢሊዮን 527 ሚሊዮን 25 523 ብር ለመሰብሰብ ግብ ተጥሎ 7 ቢሊዮን 956 ሚሊዮን 637 197 መሰብሰብ ተችሏል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው የህዝብን የልማትና የመልካም አስተዳደር ጥያቄዎችን በተገቢው ለመመለስ በገቢ አሰባሰብ ላይ ሊተኮር ይገባል ብለዋል። አጠቃላይ ከገቢ አስተዳደር ስርዓት ጋር በተያያዘ የህዝባችን የልማትና፣ የሰላም የመልካም አስተዳደር ጥያቄዎች በጣም እያደጉ እየበረቱ መጥተዋል። ይህንን በጀት ደግሞ ከግብር ወይም ከታክስ የምናገኘው ነው። ሌላ ምንም አይነት ምንጭ የለንም። አፈጻጸሞችን ይበልጥ ለማጎልበት በገቢ መሰረቶች ላይ ትኩረት ሊደረግ እንደሚገባና የአሰራር ስርዓቶችንም በቴክኖሎጂ ማስደገፍ እንደሚገባ ርዕሰ መስተዳድሩ አሳስበዋል። ይህን ግብር ወይም ታክስ በአግባቡ በመሰብሰብ የገቢ መሰረቶቹን በማስፋት በሌላ በኩል ገቢን የምንሰበስብበት ታክስን የምንሰበስብበት እና የምናስተዳድርበት አሰራር ስርዓትን በቴክኖሎጂ እየታገዘ በማድረግ ገቢ አሰባሰብ ሂደት ውስጥ ትልቅ ሚና ያላቸው የንግዱ ማህበረሰብ አካላትን ቀረብ ብለን በመደገፍ ጥያቄያቸውን በመመለስ በዛ ሂደት ውስጥ ታማኝነትን እንዲያሳድጉ የሚያገኙትን ትርፍ ወይም የሚሰበስቡትን ገቢ ሳይደብቁ እንዲያሳውቁ በዛ አይነት ውስጥ መንግስት ሊያገኝ የሚገባውን ድርሻ እንዲያገኝ የማድረግ ስራ መስራት ይጠበቅብናል። በክልላዊ የግብ አሰባሰብና አጠቃቀም ላይ የታዩ ክፍተቶችን በዘላቂነት ለማረም በመስተዳድር ምክር ቤቱ የተዘጋጀ የግብ አሰባሰብና አስተዳደር አጠቃቀም ደንብ ተግባራዊ እንደሚደረግም ተገልጿል። ጊፍት ሪል ስቴት በመንግስትና የግል አጋርነት ልማት ፕሮጀክት 12000 ቤቶችን ለመገንባት ከተያያዘው ስምምነት መካከል የሁለተኛው ምዕራፍ ፕሮጀክት ማስተዋወቂያና ሶስተኛው የሽያጭ ኤክስፖ መራህ ግብር በዛሬው ዕለት ተጀመረ። በዚሁ ጊዜ ጊፍት ሪል ስቴት ለገዢዎቹ እስከ 30 በመቶ የሚደርስ የአጭር ጊዜ ቅናሽ ያቀረበ ሲሆን ከሁለት በመቶ እስከ 5 በመቶ ቅድመ ክፍያ በመክፈል የቤቶቹ ባለቤት መሆን እንደሚቻል ጥሪ አቅርበዋል። ጊፍት ሪል ስቴት አዳዲስ ሶስት መንደሮችን ጨርሶ ለቤት ባለቤቶች ካስረከበ በኋላ በአራተኛው የጊፍት ሜትሮፖሊታን መንደር በለጋሃር አራት ሺህ ቤቶችን በመገንባት ላይ ይገኛል። ከዚህ በተጨማሪ በሁለተኛና ሶስተኛ ዙሮች የሚገነቡ ስምንት ሺህ የመኖሪያና የንግድ ቤቶችን እንዲሁም በስድስት ኪሎ በቦሌ መድኃኔ ዓለም በፊጋ በ ሀያሁለት ማዞሪያ በተክለ ሃይማኖት በሲኤምሲና በሌሎችም አካባቢዎች አራት ሺህ ቤቶችን በአጠቃላይ ከ አስራ ስድስት ሺህ በላይ ቤቶችን ለሽያጭ አቅርበዋል። እነዚህ ግንባታዎች በሚከናወኑባቸው መንደሮች ትምህርት ቤቶች የሕክምና ተቋማት፣ የገበያ ማዕከላት፣ የሃይማኖት ተቋማት፣ የመዝናኛ ስፍራዎችና የመኪና ማቆሚያዎች እንደሚኖሩ ተገልጿል። ተመልካቾች፣ የኢቲቪ አምስት ሰባት የቢዝነስ ዜና አብቅቷል። መቅደስ እንዳለ ነኝ። መልካም ምሽት። መድረኩ ያንተ ነው።